ጦዝ ያረገ ይፈለገ አይ፣ እና ፍቅር ሊያጦዘ ይፈለገ ፈለገ ዝም ብዬ ሳስበው፣ ግን ቃሚ ነኝ ብሎኛል፣ ምን ይሻለኛል አለችኝ ይላችኋል። እና ሳግባው ወይ ምን ትላላችሁ? ነው የኔን እንግዲህ መጨረሻ ላይ እናስቀምጣለን። ግን ግን እስኪ እናንተን እንስማ

ሰላችሁ በበኩሌ ማለት ነው፣ እቴ ይቅርብሽ እንጂ ከፍቅሩም ማትድረሽ ጫት ቃሚ ያገባሽ፣ ማለት ምን ብዬ ልንገራቸው ነው? እተዋለሁ ነው አሁን። እሷን እንድነው አንድ ውስታ ሲናገር ሰምቼ ነበር። ሰልማለሁ ብሎ ያግባባታል፣ ሲያገባት ያስጠምቃታል ብሏል። እና እንደዛ ነው የሚሆነው። እሱም እተዋለሁ ብሎ እሷ ጋር ቢግባበም ኋላ እሷንም ቃሚ ሊያደርጋት ሁሉ ይችላል። ብዙ እህቶች አሉ ባሎቻቸው ቃሚ ሆነው እነሱም እሱ ለሚያጠፋው ብር እኔ ስለምን አልጨብስም ብለው የሚጨብሱ ማለት ነው። እና አስቸጋሪ ነው ጋይስ። እና እንዲህ አይነት ቀልድ የሳዳር ጨዋታ ይቅርባቸው፣ ወላሂ ነው ምላቸው። ቃሚ ወንድ ይሞታታል እንጂ ይሞታታል እንጂ ጫቱን አይተውልሽ እመኝ። ጫቱን አይተው አንቺን ይተውሻል እንጂ ጫቱን አይተው ምና። ወላሂ ነው ምላቸው። ካልሆነልሽ ቅመሽ ጫቱን እሱ ጋር ተመሳስልህ ካልኖርሽ አንችን ነው የሚተወው እንጂ ጫፍ ላይ እመኝ። ማለት በጣም ከባድ በጣም ከባድ ጫሱስ የገባው መቼም አይወጣ። የሆነ እኔ አለ በጣም የምቀርበው ዘመዴ ማለት ነው፣ በቃ እንደው ይበሳጭና በቃ ከአሁን በኋላ አልቀምም ወላሂ ወላሂ ወላሂ ብሎ ይመላል። ዛሬ እየቃመ ማለት ነው። ከዛ እንትን ግንበኛ ነው። ከዛ ነገ ልክ ሀበራ

ጫቃሚ ጋር ትቃለሉ እንደ ሀይነ ቀልድ ይቅርባቸው ፍቅር አይዝም ይባላል። እዛ ብቻችሁንም ስለሆናችሁ ነጋ ሲደውል፣ ነጋ ሰላም ሲላችሁ፣ ነጋ እንትን ፍቅር የሚባለው ነገር ትገቡና በቃ የፈጀውን ይፍጅ ብላችሁ ልገቡ ትችላላሉ። ስለዚህ ሰሏን መች አስቀመጠች እና ጫቃሚ ነኝ ታ የበረካ ይሁን ልጁ መናገሩ ራሱ ማለት ነው። ሰአናግሩ ዝም ብለው የሚያስገባችሁ ሆነ አይደል? ይሄ ጎበዝ ነው ጥሩ ልጅ ይመስላል ምናምን አለችኝ። ኧረ የቅርብሽ ጥሩነት እናትዋ ነው። እና ተዋ ንጹሕ ሱስ የሌለው ምንም ሰርቶ ዳቦ ገዝቶ ቤት የሚገባ ወንድ ብታገቢ ይሻላል። ወላሂ ነው ማለት ቃሚ ትንፋሻቸው ራሱ ነው ክፋል ነገር መጥፎ መጥፎ። ስለዚህ የቅርባችሁ ነው ምለሁቶችን ሲጀመር በስልክ አረንዶ ዛሬ ንቃቢያ ጀበኝ ጋይስ

ተፈይ ጋር ሲሷጋ እየተቸካቸኩኝ ምን ላይ እንደነበርኩኝ እንግዲህ ካልሆነ ዝም ብዬ ልጀምር ትዝካል። እንግዲህ ቀርጣ አርጉልኝ፣ ያው ቀጣፍታችሁ አንደርስታንድ አርጉት ማለት ነው፣ ለመረዳ ሞክሩ። አላኩልህ አል እየቀርባችሁ ከሱስ የመውጣት ሱስ ከየገባን ከሱ ከሱስ የመውጣት እድሉ በጣም አናሳ፣ በቃ በጣም የለም ማለት ይችላላችሁ ነው። በጣም አስቸጋሪ ነው። ሲጀመር ሲጀመር እዛ ሆናችሁ አታጉ ያልኩ ነበር፣ አሁን ትዝ አለኝ። ትጀመር ያገባችሁታል ያሳምርላችሁ። ያገባችሁታል ያሳምርላችሁ። ያላገባችሁት ግን ግድ የላችሁ። እድሜ ምናምን የምናምን እንደው እዛ ሆናችሁ ያገባችሁ ባል የብስ እድሜያችሁን ይጨርሰዋል እንጂ በቃ እናንተን እድሜ በወቅቱ ደረሳችሁበት ማለት አይቻልም ማለት ነው። የብስ ነው፣ እድሜያችሁን ከእድሜያችሁ በላይ ነው የሚያስረጃችሁ እንደው ማለት ነው።

እና እድሜያችሁን የዚ ያስበላችኋል እንጂ እንትና አይላችሁም። ስለዚህ ገንዘባችሁን ይዛችሁ መቼም እዛ አላቸው በሚሳብ ነው እንጂ እዚህ ሴት አትተው አይደለም። እዛ የሚጀረጀምት ማለት ነው። ይቅርታ አድርጉልኝ ወንዶች፣ እንግዲህ የራሳችሁ ጉዳይ። ገንዘብ አላቸው ብሎ ማሰባቸው ጥሩ ነው፣ ያን ያክል አይከፋም። ያው እንግዲህ ለልጄ ጥሩ እናት ትሆናለች፣ በቃ ልጄን የምሰውን ብዬ እናሳድጋለን። የዛ አይነት ሀሳብ ያለው ወንድ አለ። ሁሉም ክፉ አናረግምና የአሁኑ ሳለ ሁሉን በክፉ አልፈርጅም፣ ግን ለእናንተ ይቅርባችሁ። ለእናንተ ጥፋቱ ነው የሚበዛው፣ ያኔ ጥፋቱ ያመዝናል። ስለዚህ አገራችሁ ላይ የምታችሁ ባላችሁ ባላችሁበት እድሜ መቢጤያችሁ አታጡ ብቻ ገንዘባችሁ ላይ ትኩረት አድርጎ ወላሂ ነው ምላችሁ። እኔ እንደኛ ዘጠኝ አመት ከምናምን የሰራ የዋ ስራ መበሉት አንዴት ልት ነበረች፣ እና ወላሂ ነው የምላችሁ። እድሜዋ ከኔ ልጅ ናት። በዛ ላይ ቆንጅዬ ናት፣ ቆንጅዬ ናት እና ነበረች የሆነ በቅርብ የማውቀው ልጅ ነበር። ዳር ዳር እንደ አንቺ ተሸፋኝ ተሸፋኝ እወዳለሁ ምናምን አለኝ እና በቃ እሷ ትዝ አለችኝ እና እድራታለሁ። በጣም ነው የምወዳት ፀባዋ ብትሉ መልኳ ብትሉ በጣም ቆንጆዬ ማለት ነው። እና በቃ እድራታለሁ፣ አንድ ልጅ አለች ምናምን አልኩት እና የእሷን ታሪኳን አውቃለሁ። ምንም የላትም እንደኛው ሠርታ አለኝ። ወላኪም ምንም የላትም፣ ነግሬያችሁ አሁን በፊትም ይገርማቸዋል። የእሷ ወንድ ምናምን አለኝ የእሷ ቤተሰብ እናትና አባቷ ናቸው የካዷት። እና እዚህ አይነትም ዘመን ደርሰናል። ያ ሱብሃን አላህ እና እሺ አልኩት እና ከዛ እንደገና ለማግባብ ሞከርኩኝ ማለት ነው። መጨረሻ ላይ ምን ቢለይ ጥሩ ነው። ምን አላት አይደል? ያር እንደኛ እንደዚህ ሰርታለች ብዙ አመት። ወላኪን ከኛም ልጅ ናት። የኔን ያውቃል ወይዳ ብሮ አደገ ዘመድ ነው ቅርብ ነው እና ወራቅ ያለ ነው። አሁን እንተዋወቃለን እና እ የኔን ያውቃል እና ከኔም ልጅ ናት አሁን ብሸፈን በፊት ያቀኛል ያው ያውቃል። እኔ እድሜን ለማለፍ ፈልጌ እሱ ያቀኛል ባላችሁና ከኔም ልጅ ናት፣ ቆንጂዬ ናት ምናምን፣ ግን እንደዚህ ቋሚ ነገር የሚባል የላትም። ያው ቤተሰቦ እንዳርገዋት እንዳርገዋት ብዬ በሚያሳዝን ሁኔታ ነበርኩት ማለት ነው። ወላ ነው መላችሁ ቅንጥስ ነው ያለው በቃ ያኔ ከሌላት ምን ታደርጋለች አይነት ማለት ነው። ያነበብኩበት የእሷ መልኩ ምን ይሰራል አይነት ነገር እና ተጠንቀቁ ገንዘባችሁ ኑር እንጂ። አሁን እሷ በጣም በሚያሳዝን ሁኔታ ወንደላ ከሰራትን ቤተሰቦ ነው ብያቸዋለሁ። በሚያሳዝን ሁኔታ ያን ክላ መሰርታ ሁለት አመት በላይ እዚህ ተቀምጣ ሳታገባም ተመልሳ ስደት ሄደች። አሁን ያለች ዱባይ ነው ማለት ነው። እና እንዲህ የሚያሳዝን ታሪክ ላይ የሚወድቅ አለ ከቤተሰብም ጀምሮ አለተውትና ባዳውንና ያማለይህ ደው ገንዘባችሁ ላይ እንደውን እንደብ ይነገራችሁ በጣም ጥንቃቄ አድርጉ። እዛ ስለምታገኙት እየሰራችሁ ስለሆነ ስታገኙት እንደቀላል ያገኛችሁ ታይም ሰራችሁ ለዚህ ለብር ስንት ስንትም ሰው አከፍላችኋል። ገንዘባችሁን፣ ጤንነታችሁን፣ ልጅነታችሁን አልገበራችሁት ነገር ስለዚህ ከባድ ትኩረት ሊሰጠው የሚገባው ነው ገንዘባችሁ ማለት ነው። ስለዚህ ተጠንቀቁ።